ፋሲካ ፋሲካ ደስታ ነው ለዓለም በምድር የሆነ እልታ ከኛ ህብረት ወዶ ሊኖርብን መርጦ እሱ ምስል ሰርቶ በክብር ሊያኖረን በእኛ መሀል ደምቆ ፈጠረን ለራሱ ፍጻሜ በሌለው ነው በዘላለም ውስጥ ከሰው ሊኖር ወዶ ሰው ስጋ ሆኖ ጥጋ በጠላት ሽንገላ አፈር ማድነቱ በአሳልፉ ቢረታ ለዓለም ሁሉ የሚተርፍ የመርገም ንቃ የፊተኛ አዳም ለሰው ሁሉ አመጣ ባለመታዘዝ ውስጥ ለተዘራ ዕዳ በመታዘዝ ወርዶ ከስጋችን ለብሶ በሰውነት መስሎ የማይሞተው ጌታ በመስቀል ሞት ሞተ ለእኛ ያቃትዳ ፋሲካችን ኢየሱስ ለሰው ሆነ ቤዛ ሊያደንና ሊዋጅ ከመርገብ ምስራት ከአንዳንድ መቃጣ ሊመልስ ሊያስገባን ለተፈጠርንለት የዘላለም ደስታ ሞትን ድል አደረገ። የትንሳኤው በኩራት የሰው ልጆች ጌታ ኢየሱስ ተነሳ። ፋሲካ ደስታ ነው ሁሌ ምንዘክረው የተከተለበት የተከፈለበት የሞት ህይወት ዋጋ